እያንዳንዷ ልጃገረድ የወራ አበባ ምርቶችን ንጹህ መጸዳጃ ቤቶችን አስተማማኝ ቦታዎችን እና ትክክለኛ መረጃዎችን ማግኘት መቻሏን ማረጋገጥ አለብን። ስሜ ሜሮን ታሪክ ይባላለሁኝ። የመጣሁት ከተስፋ ብርሃን ሁለተኛ ደረጃ ትምህርት ቤት ሲሆን የአስራ ሁለተኛ ክፍል ተማሪ ነኝ። ሰባተኛ ክፍል ተማሪ ያለው ነበረ የወራ አበባ የመጣውና ከኔ ከተወሰነ ጊዜ በኋላ አንዱ ጓደኛ የወራ አበባ ታያለች እና በጣም ትደናገጣለች። እኔሷን ለማረጋጋት ሞክሬ በሰዓቱ እኔ ጋር ስለነበረ ሰጣኋት። ቤትም ለመናገር ፈራች ምክንያቱም ቤተሰቦቿ ያንን ነገር አፎርድ ማድረግ እንደማይችሉ ታውቃለች ስለዚህ የምታደርገው ነገር ግራ ገባት ማንን እንደምጠየቅና እንዳለባት እኔን አማከረችኝ እኔም ቦን በዛ ሰዓት ተማሪ ስለሆንኩኝ የእሷንም የኔንም ሙሉ ከቨር ማድረግ አልችልም ስለዚህ በዚህ ምክንያት በጣም ብዙ ጊዜ እሷ ደግሞ አምስት ቀን ነበረ የሚቆዩ ፔሪዶ እና ቢያንስ ሶስቱን ቀን ምናምን ትቀራለች ስለሌላ መንት አድርግ ያለውኝ በጣም ብዙ ማቃቸው በዚህ ምክንያት ከትምህርታቸው ያቋረጡ ማልቻሉ መግዛት ከጀመርኩበት ጊዜ ጀምሮ እየቀነሰ አጋጣሚ አላጋጠመኝም። እየጨመረ ነው የመጣው። ክረንትሊም እየጨመረ ነው አልቀነሰም። እንኳን ፓድ ቀርቶ ሌላ ትናንሽ ነገሮችን ምግቡን እንኳን አፎርድ ማድረግ የማይችል ተማሪ አለ እና በጣም ያስቸግራለን። መጀመሪያ የነበረው ታክስ ያው እንደ ማንኛውም ኢምፖርትድ ጉድ ወደ 30 ፐርሰንት ታክስ አለበት። ከዛ በኋላ ደግሞ እንደገና ቫት አለበት በ15 ፐርሰንት። ስለዚህ አሁን እንግዲህ እስካሁን ድረስ የተሰሩት አድቮኬሲዎች ያመጡት ለውጥ ምንድን ነው? 30 ፐርሰንት ታክስ የነበረው ወደ 10 ፐርሰንት ዝቅ እንዲል አድርጎታል ማለት ነው። አሁንም ግን ምን አለበት? 10 ፐርሰንት አለበት። እንደገና ደግሞ ቫት ደግሞ ይጨምርበታል እንደ ማንኛውም ጉድ። ግዴታ የሆኑ ነገሮች ላይ ሁሉንም የማህበረሰቡን ክፍል ባማከለ ደረጃ ቢሆን ባይነኝ ሁሉንም እንዴት ነው ኢቨን መንገድ ላይ የሚኖሩ እህቶቻችን አሉ አይደለ በሁለት ቀንና በሶስት ቀን ምግብ የሚያገኙ እንኳን አይደለም። ሳኒታሪ ፓር ለመግዛት ቀርቶ እነሱንም ያማከለ ቢሆን የሚወሰነ ውሳኔ ላይ እንዴት ነው ኖርማል ኖርማሉን ማህበረሰብ ብቻ ሳይሆን ሎ ሌቭል ላይ ያሉትን ማህበረሰቦች ያማከለ አይነት ውሳኔ ቢወሰን፣ ሴቶችንም ማህበረሰቡንም ሰፖርት ከማድረግ አንጻር የሚመለከታቸው አካሎች ታክሱን ዜሮ ቢያደርጉልን። ምክንያቱም ይሄን ነገርኛ ከዚህ ዋጋ ባነሰ መጠቀም መገልገል እንፈልጋለን ፈልጋለን ከጤናችን ጋር የጤና ጉዳይ ነው፣ የሌላ ነገር አይደለም። የምቾት ወይም ደግሞ የሌላ ጉዳይ ስላልሆነ በተቻለ መጠን ታክሱን ዜሮ ቢያደርጉልን በእኛ ሀገር ውስጥ ሪዘብል የሚያመርቱ አካላት የሚያስገቧቸው ግብአቶች ላይ 0% ታክስ እንዲኖርና ቫትም እንዲነሳ የማድረግ ሁለተኛ ነገር ደግሞ ዲስፖዘብል አብዛኛው እንግዲህ አሁን በተለይ ከተማ ውስጥ ተማሪዎች የሚጠቀሙ ዲስፖዘብል የምንላቸው ናቸው። እነዚህ ሞዴስ ብለው የሚገዟቸው ናቸው። እነሱም ላይ ደግሞ ይሄ አፕላይ ያደረገው ታክስ አሁንም አፕላይ አድርጎ ወደ 0 ፐርሰንት እንዲመጣ የማድረግ ስራ ነው፣ ወይ ደግሞ ታርጌት ነው የያዝነው። ማለት የህግ በኦቨርናይት ሚስተካከል ነገር አይደለም፣ የራሱ ሂደት አለው። ባለፈው ጊዜያት ትክክል ነው መቀነስ አለበት የምለውን ነገር ምክር ቤቱ አምኖ ቀንሷል። አሁንም ያለበት ሁኔታ እየተጠና እየተሻሸለ የሚሄድ ነገር ነው። ለዚህም የሆኑ ነገሮች በሂደት ይሰራሉ ብዬ አስባል። በርካታ ቁጥር ያላቸው ተማሪዎች ከትምህርት ቤት እየቀሩ ስፔሻሊ ገጠሩ ማህበረሰብ ደግሞ ለዚህ እየታደለ አይደለም፣ መልካም አጋጣሚ የሆነለት አይደለም። ስለዚህ ለዚህ ህዝብ የሚሆን መፍትሄ ሊፈለግ ይገባል። ጤና ሚኒስቴር ለዚህ ተገቢውን ምላሽ መስጠት እንደሚጠበቅበት ክትትል እየተደረገ ነው። አሁንም ይሄ ጉዳይ እንዲቀንስ የሀሳብ የማቅረብ ኃላፊነት አለበት። ከሰላሳ ወደ አስር ስናመጣ እኮ ገንዘብ ሚኒስቴር፣ ሌሎች ገቢዎች ሚኒስቴር፣ ሌሎች ባለሽሻ ጉዳዮች እኮ ስላመኑበት ነው። ጠቀሜታውን ስላመኑበት ነው። በጣም ችግሩ ሰፊ ውስብስብ በእኛ ሴት ልጆች እህቶቻችን ላይ እናቶች ላይ ተጽዕኖውን ስላመኑበት ነው። አሁንም ከአስር ወደ ዜሮ ያመጣሉ አያመጡም የሚሉበት እንትን የለም እየተሰራበት ነው። እንደውም ገንዘብ ሚኒስቴር፣ ገቢዎች ሚኒስቴር፣ የሴቶችና ማህበራዊ ጉዳይ ሚኒስቴር ና ሌሎች ባለድርሻ አካላት እስከ ዶነሮችም ጭምር አብረን እየሰራ ነው ከአስር ወደ ዜሮ ለማምጣት